ሰላም ጠና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የሥራ ቅዱስ አምላክ ፈቃድ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ መጽሐፍት ትምህርት ይሆናል በባለፈው ጊዜ የተለያዩ መጽሐፍቶች እንዳሉን ወይም እንደተጻፉ ተምረናል የዛሬው ደግሞ እያንዳንዱ ይሁዲ በየቀኑ በየሰዓቱ በየሰከንዱ ከፈጣሪ ጋር ምን አይነት ግንኙነት እያደረግን እንደምንውል እንመራለ ማለት ነው። የዚህ የአይሁድ መመሪያ የቀን የቀን መተዳደሪያ ህግና ስርዓት ደግሞ ሹልሃን አሮህ ወይም በአማርኛ ልክ እንደ ምግብ ጠረጴዛ ዘወትር ምግብ እንደምንመገብበት የጠረጴዛ አይነት፣ ይህንን የወሪትን ህግና ስርዓት በየቀኑ እየተማርን በተግባር እንድናውል የሚረዳን የመመሪያ ትምህርት ማለት ነው። ስለዚህ ሹልኻን አሩኽ በሁሉም ይሁዲዎች ዘንድ የምንማረው የዘወትር ትምህርት እና የምንኖረውም የዘወትር ህይወት ነው ማለት ነው። የመጀመሪያው እንግዲህ ፈጣሪን ወይም ከፈጣሪ ጋር በየቀኑ ምን አይነት ግንኙነት እንደሚኖረን እና ምን አይነት ታዛዥ መሆናችንን አብሮ

ላቦዳት ቦርኦ ሲዬ ሁ ሞሬር አሻካር። እንግዲህ አንድ ሰው ልክ እንዳንበሳ በጠዋት ተነስቶ ፈጣሪን መመስገን እንዳለበት የነገረን ማ ነው ጠዋት ከመኝታው ከመነሳቱ በፊት አስቀድሞ ፈጣሪ ወይ ነፍሴን ወደ ሥጋዬ ስለመለስክልኝ አመሰግናለሁ። እንዲሁም በተጨማሪ ሌላ ተጨማሪ የነጻ ምርጫ ቀን ስለሰጠኝ እጅግ በጣም አመሰግናለሁ በማለት ቀኑን ሀብሎ ይጀምራል ማለት ነው። እንደሚታወቀው ስጋና ነፍስ ከሰው ልጆች ጋር አብረው የሚኖሩ ስለሆኑ ነፍስ እንደምታወቀው መንፈሳዊ ወይም ልዩ የሆነ መንፈስ ስለሆነ በውስጣችን አብሮ ይኖራል። ግን በመልክ አናየውም፣ ምክንያቱም በአይን የሚታይ ስላልሆነ በአይን ልናየው አንችልም ማለት ነው። ነገር ግን ከኛ ጋር አብራ ትኖራለች። ይህች የምንነጋገራትም ንግግር ይኸ መንፈሳዊ ነገር ነው ማለት ነው። ስጋችን ግን ይህችን ነፍስ በእንግዳነት ወይም በጓደኝነት አብሮ ይዞ የሚኖር ማለት ነው። ስለዚህ ይህች ነፍስ ኃይል ለመቀበል በምትሄድበት ጊዜ ስጋ ለብቻው ይቀራል ማለት ነው። ይህቺ ነፍስ ተለይታ በምትሄድበት ከስጋ ተለይታ በምትሄድበት ጊዜ ግን የሆነ የምታስቀምጠው ይሻሮ ተነፈስ ይባላል። እሱ ይኖረ ማለት ነው። ለምሳሌ በእንቅልፍና በሞት መካከል ልዩነት አለ። በእንቅልፍ መካከል አንድ ሰው እንቅልፍ ስተኛ ያቺ ነፍስ ከሰውነቱ ወጥታ ትሄዳለች። ነገር ግን ነፍስ ስትመለስ የምታርፍበት ሊሻሩ ተነፍስ ቀሪ ነፍስ አለች ማለት ነው። ያቺ ነፍስ ናት እንግዲህ እንቅልፍ እንድንተኛ የምታደርገን። ስለዚህ ያቺ ነፍስ ዳ ልክ ባትሪያችን ስልካችን ቻርጅ እንደምናደርገው ሁሉ ይችም ነፍስ ወደ ሰማይ በመሄድ ቻርጅ ሞልታ ትመለሳለች ማለት ነው። በጊዜው እኛ ከእንቅልፋችን ስንነቃ ደክሞን የነበረው ሰውነታችን እጅ በጣም ብርቱ ሆኖ እናገኘዋለን ማለት ነው። ይችም ነፍስ ባትሪዋ ሞልቷል ማለት ነው። በዚህ ጊዜ ያ ባትሪ መሙላ ብቻ ሳይሆን ወደኛ ስጋ ተመልሳ ስለገባች ፈጣሪ እናመሰግናለን ማለት ነው። ምክንያቱም አንዳንድ ጊዜ ይቺ ነፍስ ከደች በኋላ ላትመለስም ትችላለች ማለት ነው። በዚህ ጊዜ አንዳንድ ሰዎች እንቅልፍ እንደተኙ በዚያው ህይወታቸው የሚያልፈው ማለት ነው። በዚህ ምክንያት ፈጣሪን ይችን ነፍሳችን ሰመለስክልን እናመሰግናለን በማለት ፈጣሪን በምስጋና ሀበለን እንጀምራለን ማለት ነው። ይህንን ስናደርግ ደግሞ ልክ አንበሳ በጠዋት እንደሚነሳው ሁሉ እኛም በጠዋት ተነስተን ገና ያልወጣችውን ፀሐይ እኛ አስቀድመን በመነሳት ስጦ ፀሐይ ስቶጣ ራሱ ማየት እንችላለን ማለት ነው። እንግዲህ በዚህ አይነት መንገድ ከፈጣሪ ጋር ያለን ግንኙነት በዚህ አስቀድመን ምስጋና በመስጠት እንጀምራለን ማለት ነው። ከዚያ በኋላ እንግዲህ የተለያዩ ቦራኪዎች አሉ። እነዚህም ቦራኪዎች አንድ ሰው ከእንቅልፉ እንደተነሳ እጁን በአይሁድ ወደ ህግና ስርዓት መሰረት ሲሩግ በሚባለው የአስተጣጠብ ደረጃ ይታጠባል ማለት ነው። ይህን ካደረገ በኋላ ደግሞ ልዩ ቡራኬ አለ። ይህም ቡራኬ ስለ እጅ መታጠብ ቡራኬ ነው። ይህንን ከባረከ በኋላ እጁን በማድረቂያ ነገር ያደርቃ ወይም በፎጣ ወይም በየእጅ ማድረቂያ ሶፍት ያደርጋል ማለት ነው። ከዛ በኋላ እንግዲህ ልብሶቹን ደረጃ በደረጃ በአይሁድ ህግና ስርዓት መሰረት ይለብሳል ማለት ነው። እንደሚታወቀው እንግዲህ የአይሁድ የልብስ አለባበስ ደረጃ አላቸው። ምንጊዜም የሚጀምረው በቀኝ በኩል ነው። በዚያ ህግና ስርዓት መሰረት ልብሶቹን ይለብሰማት ነው። ከዚያ በኋላ ደግሞ ልብስ ስለለበሰ ወይ ልብስ ከለበሰ በኋላ ልብስ ስላለበስከኝ አመሰግናለሁ በማለት ፈጣሪውን ይባር ከማት ነው። ግን በውኸታ ሸም ሎኬኑ መለክ ኋላም ማልቤሽ አሮሜም እራቆት የሆነን ሰው የምታለብስ አምላክ ክብርና መስጋና ለአንተ ነዘላለም አለም ይሁን የሚል ቡራኬ እንባረካለ ማለት ነው። እንግዲህ ከዚያ በኋላ ደረጃ በደረጃ የሚባረኩ የቡራኬ አይነቶች አሉ። እነዚያም ቀጥሎ ፊቱን ከታጠበ በኋላ አይኑ ስለተገለጠ ከእንቅልፉ ስለተገለጠ የሚባረክ አይኑ ስለገለጠ ማየት ስለቻለ ለዚህም ቡራክ ያለው ማለት ነው። ይህም በውህ አታሸ መንኬን ሆፋም ቦኪያህ ብሬም የታወረውን አይኔን ስለገለጥክልኝ አመሰግናለሁ ማለት ፈጣሪን ያመሰግና ማለት ነው። እንግዲህ በዚህ አይነት ደረጃ የተለያዩ የቡራኪ አይነቶች አሉ። እዚህ ነው የአይሁድ መጽሐፍት የሚባረከው መጀመሪያ ፈጣሪን በማባረክና በማመስገን ማለት ነው። ከዚያ በኋላ እንግዲህ የተለያዩ ህጎች ደረጃ በደረጃ ይመጡት ከእጅ መታጠብ ጀምሮ ጠቅላላ ልብስ ስንለብስ፣ ጫማም ስንጫማ የምንባርካቸው ቡራኪዎች አሉ ማለት ነው። አጠቃላይ ማለት ነው እንግዲህ የቡራኪዎች አይነት በጣም ብዙ ናቸው። እነዚህ ቡራኪዎች ደግሞ ያው እንደምታውቀው በሶስት ነው የሚከፈሉ። ወደፊት እነዚህን ደረጃ በደረጃ እንመራችኋለን ማለት ነው በአምላክ እርዳታ ጊዜና ሰዓት ከፈቀደለን ማለት ነው። ስለዚህ አንድ ይሁዲ ፈጣሪን በዚህ አይነት መንገድ በጠዋት በመነሳት ፈጣሪውን ማመስገን አለበት ማለት ነው። ምክንያቱም ሁሉም ነገር የተቀበልነው ከፈጣሪ ዘንድ ነው። የእኛ የራሳችን የምንለው አንድም ነገር የለንም ማለት ነው። እኛ ተቀባዮች ነን፣ ፈጣሪ ደግሞ ሰጭ ነው። ስለዚህ ለእያንዳንዱ ለሚሰጠን ነገር በሙሉ ፈጣሪን የማመስገን ግዴታ አለብን ማለት ነው። ይህም በዕብራይስጥ ቋንቋ አካራታቶ ወይም በአማርኛ ቋንቋ ውለታ ይባላል ማለት ነው። ውለታ የዋለልንን ፈጣሪ ማመስገን አለብን ማለት ነው። በዚህ የተነሳ እያንዳንዱ የሰው ልጅ የፈጣሪ መልእክተኛ ስለሆነ ያን ሰው ያደረገልንን ሰው ከፈጣሪ ተልኮ ያደረገልን ስለሆነ መጀመሪያ ፈጣሪ እናመሰግናለን። ከዚያ ቀጥሎ ደግሞ ያንን የሰጠንን ሰው እናመሰግናለን ማለት ነው። እና ይህ ሰው በእርግጥ መልእክተኛ ነው ማለት ነው፣ ከፈጣሪ ተልእኮ ያንን ነገር እንዲሰጠን ስለሆነ ያመጣልንም ሰው እናመሰግናል ማለት ነው። ነገር ግን ከዚያ በፊት ምን ጊዜም ቢሆን ፈጣሪን የምናመሰግን ማለት ነው። ፈጣሪ ባይለኮ ኑሮ ያ ነገር ለእኛ አይደርሰንም ማለት ነው። ምክንያቱም ያለ ፈጣሪ ፈቃድ አንድም ነገር የሚሆን ወይም የሚንቀሳቀስ ነገር ፈጽሞ የለም። ያለ ፈጣሪ ፈቃድ አንድም ነገር ሊሆን አይችልምና ማለት ነው። ስለዚህ ምን ጊዜም ቢሆን የመጀመሪያ ፈጣሪን ማመስገን አለብን። ከዛ ቀጥሎ ደግሞ ያንን ከፈጣሪ በፈጣሪ በኩል ተልኮ ወደኛ ዘንድ ያመጣልንን ወይም የሰጠንን ሰው እናመሰግናል ማለት ነው። እንግዲህ በዚህ አይነት ነው እንግዲህ ይውዲህ የቀን የቀን ዘወትር ሕይወት የሚጀምረው ወደፊት እንግዲህ በቅደም ተከተል በአምላክ እርዳታ ጊዜና ሰዓት እንደ ሰጠን መጠን በመጠኑ ቢሆን አለፍ አለፍ እያግ እንማራለን ማለት ነው። አሁን የጸሎት ሰዓት ስለደረሰና ጊዜያችንም ስለበቃ የዛሬው ሹልሃን አሩህ ወይም የአይሁድ የዘወትር የህግና ስርዓት ትምህርት በዚህ ላይ ያበቃል። በሚቀጥለው ጊዜ ይህንን የወር ትምህርት እስከምንማር ድረስ ለጊዜው በደህና ቆዩ። ባሩ ከርና ይለላም። አሜን አሜን።